ይህ የመስቀል አጥር ጸሎት በበረሃ በገዳም ያሉ ቅዱሳን የሚጸልዩት፣ ነገረ መስቀሉን የሚያስቡበት፣ ጠላቶቻቸውን አጋንንትን እንዳያሸንፋቸው የሚከላከሉበት ነው። ሌባ አውሬና የመሳሰሉት ወደ ቤታቸው እንዳይገቡ የመከላከያ አጥር እንደምናጥር ሁሉ የሰውን ሕይወት የሚሰርቅ ሰይጣን ዲያብሎስ ወደ ክርስቲያኖች እንዳይጠጋ አደጋ እንዳያደርስ ሕይወታችንን ንብረታችንን በመስቀሉ አጥር ውስጥ መከለል አስፈላጊ በመሆኑ ቅዱሳን በበረሃ የሚጸልዩት ይህ የመስቀል አጥር ጸሎት ክርስቲያኖችም እንዲጸልዩበት የተለያዩ ፈተናና ችግር ራሳቸውን ቤተሰቦቻቸውን እንዲሁም ሀብት ንብረታቸውን እንዲጠብቁበት ከተለያዩ የጭንቀት ደዌና ሕመም እንዲፈወሱበት ርኩሳን መናፍስትና አጋንንት እንዲያወጡበት የጠንቋዮች አስማትና መተት እንዲሽሩበት ታስቦ ከግዕዝ ወደ አማርኛ በመተርጎም ለጸሎት በሚመች መልኩ ቀርበዋል። የረቡ። የመስቀል አጥር ጸሎት። በስመ አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስቀል ከሁሉ ነገር በላይ ነው። መስቀል አጥርና ግንብ ነው። መስቀል ጠላትን ያሸንፋል። መስቀል የቤተ ክርስቲያን አምድና መሰረት ነው። መስቀል ለቤተ ክርስቲያን ብርሃን ነው። መስቀል ለቤተ ክርስቲያን በቀኝዋና በግራዋ ነው። መስቀል ለቤተ ክርስቲያን በፊትዋና በኋላዋ ነው። መስቀል ለቤተ ክርስቲያን አጥርና ቅጥር ነው። መስቀል ለቤተ ክርስቲያን ጋሻ ጦሯ ነው። መስቀል ለቤተ ክርስቲያን ሞገስ ነው። መስቀል ለነቢያት ትንቢት ለአዋርያ ስብከት ነው። መስቀል ለሰማዕታት አክሊል፣ ለደሃ መጠጊያ፣ የተቸገሩትን የሚረዳቸው ነው። መስቀል ለደከሙት ኃይላቸው፣ ጽናታቸው ነው። መስቀል ለዲዳዎች መናገሪያ ነው። መስቀል ለደንቆሮች መስሚያቸው ነው። መስቀል የቅዱሳን መታመኛ ነው። መስቀል ለእውራን ብርሃን ነው። መስቀል ለወንዶችና ለሴቶችም ምዕመናን መስገጃቸው ነው። መስቀል በላይ በሰማይ በታች በምድር አለ። መስቀል የሕይወትና የድኅነት ዕፅ ነው። መስቀል አጋንንትን ያባርራቸዋል። መስቀል የባህር ጸጥታ የመርከቦች ወደብ ነው። መስቀል አረማውያንን የሚመልሳቸው ነው። መስቀል ለተራቡት እንጀራ ለተጠሙት ምንጭ ለተራቆቱት ልብስ ነው። መስቀል ለነገሥታት ክብርና ደስታ ነው። መስቀል ለበደሉት ንሳ የኃጢአት ስርየት ነው። መስቀል ለአይሁድ ስደት ለክርስቲያን ክብር ነው። መስቀል እናትና አባቱ ለሞቱበት አባት ነው። ጭንቅ የሆነ ነገር ሁሉ የሚቀልበት የሚጠፋበት ነው። መስቀል የተቸገሩትን ይረዳል። መስቀል ሰባት ቀንድ ያለውን ሰይጣን የመታው በትር ነው። እንዲሁም በጽናትና ባህል ጠላቶቼ እንደ ትቢያ በተናቸው በዚህ የመስቀል ኃይል እኔ ባሪያን እና ቤተሰቦቼን ከብቶቼን፣ ንብረቴና ገንዘቤን ክፉዎች አራዊት፣ መሠሪያን የሆኑ ሰዎች ወደኔ እንዳይቀርቡ በመስቀል አጥር አወግዛለው ዘግች አለሁ እኔ ባሪያን ነፍስና ስጌን በአብና በወልድ በመንፈስ ቅዱስ ማህተም ተማጽኛለሁ፣ አማጽኛለሁ በአብ በወልድ በመንፈስ ቅዱስ ስም ሦስቱን ስሞች አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም ከዛሬ ጀምሮ እስከ ዘላለሙ ድረስ ክብርና ምስጋና ይግባውና እርሱን አምኜ የመስቀል ኃይል እሰብካለው፣ እንዲያልቁ ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አምላክ እርሱ በመስቀል ተሰቀለ እያልኩ እሰብካለው። መስቀል እምነቱ ነው። መስቀል ሕይወቴ ነው። መስቀል መድኃኒቴ ነው። ሃሌሉያ። መስቀል ብርሃን ነው። መስቀል ረዳቱ ነው። መስቀል ተስፋዬ ነው። ሃሌሉያ። መስቀል ሀብቴ ምኞቴን የሚሰጠኝ ነው ሃሌሉያ። በእነዚህ በተቸነከርክባቸው ሳዶር አላዶር ዳናት አዴራ ሮዳስ ስሞች ተማጽኛለው። ሕይወት በሚሆን ስም ሜሎስ በተባለው ፊት ባሪያ እኔ ባሪያ ተማጽኛ አለው። መስቀል ለተቸገሩት ብልጽግና ነው። መስቀል ተስፋ ለቈረጡት ተስፋ ነው መስቀል ላዘኑት ደስታቸው ነው። ሃሌሉያ አንተ ናምኛለሁ አቤቱ ይቅርበልኝ እንዳይም ብሌም በክንፈ ረዴት ጠብቀኝ፣ በረዴተ ጥራ ስር ሸፍነኝ። መስቀል የወደድኩት የተቀመትኩበት ነው። ንግግር እንደ ገነት ፍሬ ለጎሮሬ ጣፋጭ ነው። በእገ እግዚአብሔር የምጓዝበት ነው። ሄት በሥራ ጊዜ እግዚአብሔር ክብሬ ነው። ይህ ሐጹረ መስቀል ቅዱሳን በበረሃ አጋንንትን የሚያስሩበት ነው። ሃሌሉያ። ዋው ምረት እኔን ላይ ይምጣ። ሃሌሉያ። ዛይ ምረት ከሰማይ ተስፋ አደርጋለሁ። ታው አቤቱ ልመኔ ወደ አንተ ትቅረብ። እንደ ምረት እኔ ባሪያን የሚያድነኝ ይሁንልኝ። ሃሌሉያ። ሙታንን የሚያስነሳቸው መስቀል ነው። መስቀል የክርስቲያኖች መመኪያ ነው። ሃሌሉያ ሽምግልናዬን ከኃጢአት ሞታድ ነው። ሃሌሉያ ጋሚል በመስቀል ደስታን ስጠኝ። ሃሌሉያ ዳሌጥ ነፍሴ ያንተን ተስፋ በማድረግ ትጠግባለች። ሃሌሉያ መስቀል የአንካሳ ምርኩዛቸው ነው። መስቀል ለሳቱት የሚመራቸው ነው። መስቀል የተማረኩትን የሚመልሳቸው ነው ሃሌሉያ። አቤቱ የሕግን የትእዛዝን ጎዳና አስተምረኝ፣ ሃሌሉያ። ጤት ለባሪያ እንደ ቸርነት አድርግለት፣ ሃሌሉያ። ካፍ ነፍሴ በአንተ መዳን ውስጥ አለፈች፣ ሃሌሉያ። መስቀል ለነቢያት ትንቢት፣ ለአዋርያ ስብከ፣ ለሊቃውንት ሃይማኖት ነው፣ ሃሌሉያ። አሌፍ በንፁህ አፍ እየተሳለ ሰይፍ ነው። ሐሌሉያ ዮድ በቅዱስ ገብርኤል አፍ የተመሰገነ ይኸውም አማኑኤል ነው። ሐሌሉያ ኑን ሕግ ለእግሬ መብራት ነው፣ ለመንገዴ ብርሃን ነው። ዮሐንስ የዓለም ኀጢአት የሚያስወግደው የእግዚአብሔር በግ ነው ያለው ነው። እንደዚሁም የኔን ኀጢአቴን አሰስሬልኝ ሃሌሉያ መስቀል የጻድቃን ደስታቸው ፍጹማንን የሚመራቸው የአንካሳ መሄጃቸው ነው። ሃሌሉያ ላሜድ ከሚዞ ጸላይ እጅኔን የእግዚአብሔር አገልጋይ አድነኝ። ሃሌሉያ ሜም ቃል ይጣፍጠኛል ከዚህም ዓለም ይማርከኛል። ሃሌሉያ ሳምኬት መስቀል እረዳት ይሁነኝ። ሃሌሉያ መስቀል የጨለማን ኃይል የሚያሳድድ በመስቀል ኃይል ሴይጣን እንድል የነሳው፣ እንደዚሁም ጠላቱና ጠላቶቹ እኔ ባሪያ ከቅዱስ በሆነው በመስቀል ኃይል ድል እንድነሳቸው አድርግኝ። በአብ በወልድ በመንፈስ ቅዱስ ስም አይናቸው ብዙ ክንፋቸው ስድስት የሆኑ ሁሉም የመላእክት ሠራዊት የመስቀሉን ኃይል ያመሰግኑታል። ልዑላን ኃያላን ኪሩቤል የመስቀሉን ኃይል ያመሰግኑታል። በነበልባል የተሳሉ ሱራፊል የመስቀሉን ኃይል ያመሰግኑታል። ቅዱስ ሚካኤልና ቅዱስ ገብርኤል፣ ቅዱስ ራኤልና ቅዱስ ፋኑኤል፣ ቅዱስ ሳዳካኤልና ቅዱስ ሰላትያል ሊቃነ መልአክ የመስቀሉን ኃይል ያመሰግኑታል። ዘጠና ዘጠኙ ነገደ መላእክት የመስቀሉን ኃይል ያመሰግኑታል። ቁጥራቸው ብዙ የብዙ ብዙ የሆኑ መላእክት የመስቀሉን ኃይል ያመሰግኑታል። የሰማያት ኃይል ሁሉ የመስቀሉን ኃይል ያመሰግኑታል። ርቡዐ ነገጽ የሆኑ የልዑል እግዚአብሔር መንበር የተሸከሙ አራቱን እንስሳዎች የመስቀሉን ኃይል ያመሰግኑታል። የአካላዊ ቃል ሕሙማን የሚሰብኩ አራቱ ወንጌላውያን የመስቀሉን ኃይል ያመሰግኑታል። በወንበሮች ላይ የተቀመጡ ሃያ አራቱ ካናተ ሰማይ የመስቀሉን ኃይል ያመሰግኑታል። መብረቅና ነጎድጓድ ለመስቀል ይታወቃሉ። ጠልና ውርጭ መስቀልን ይፈሩታል። ደጋና ቆላ መስቀልን ያመልኩታል። በረዶና ጉምም ያመሰግኑታል። ነቢያትና ሐዋርያት የመስቀሉን ኃይል ያምኑታል። ጻርቃና ሰማዕታት የመስቀሉን ኃይል ያመሰግኑታል። ሽማግሌዎችና ሕፃናት የመስቀሉን ኃይል ያመሰግኑታል። ደናግል፣ መነኩሳት፣ ወንዶችና ሴቶች የመስቀሉን ኃይል ያመሰግኑታል። አሳምበሪዎችና የምድረበዳ እንስሳ፣ የሰማይ አዕዋፍ መስቀሉን ያመሰግኑታል። በምድር ያለ በተራራ ያለ በባህር ያለ ሁሉ የመስቀሉን ኃይል ያመሰግኑታል። ነፍስ ያለው የሌለው ያለምንም ማቋረጥ በሁሉ ሰዓት የመስቀልን ኃይል ያመሰግናሉ። በአብ በወልድ በመንፈስ ቅዱስ ስም አምናለው እታመናለው በዚህ የመስቀል ኃይል በጥዋትና ማታ ነፍሴን ስጌን የሚጣሉ ጠላቶቼን አሳደልኝ። በዚህ የመስቀል ኃይል አንደበታቸው ይታሰር፣ አይናቸው ይጨልም፣ ኃይላቸው ይድከም፣ እግሮቻቸው ይቈረጥ፣ ለኛ ወዮልን ወዮልን እስከሚሉ ድረስ ኤሎሄ ኢልማ አማኑኤል በተባሉ ስሞች ምክራቸው ይበታተን። በዚህ የመስቀል ኃይል ነፍስና ስጌን ገንዘቤና ጥሪቴን በሩቅና በቅርብ ያለኝን ሁሉ በቤትና በውጭ ያለውን ሁሉም ማጸናሃለሁ። በአብ ወልድ ወመንፈስ ቅዱስ ስም መስቀል በቤተ ክርስቲያን አምሳል መሰወሪያ ነው። መስቀል ማዕጠንት ነው። መስቀል በአራቱ እንስሳ አምሳል ነው፣ ሰረገላውም እርሱ ነው። መስቀል የመላእክት ልብስ ክብራቸው ነው፣ አማተቢያቸውም መስቀል ነው። እንደዚሁም በዚህ መስቀል አምሳል እጅ ነሳ አለው። አቤቱ ጌታ ሆይ በኃይል መስቀል አልብሰኝ፣ ለኔ ለባሪያ መስቀል ለሰማውያን ለምድራውያን የህይወት እንጀራ ነው። መስቀል ለታላላቆችና ለተናናሾች የደህነት ጽዋ ነው። ከምንጭ የተገኘ ምንጭ ነው። ከሰማይ የወርቅ ሰማያዊ ሙሽራ ተላላ ደስታ ይሆን። ከሰማይ የወርቅ እኔ ባሪያ ከመስቀል ምንጭ ታጠግበኝ ዘንድ ጌታ ኢየሱስ ክርስቶስ ና ለዘላለምዋን። መስቀል በጨለማ ላይ የሚያብራ ብርሃን ነው። መስቀል ለሁሉም ዓለም ብርሃን ነው። መስቀል ለውራም ብርሃን ነው። በሰማይና በምድር በተራራና በኮረብታ በደረቅና በባህር የምትኖር የመስቀል ኃይል ወደኔና ነፍስና ስጌን ከክፉ ነገር ሁሉ ጠብቅ! ደስ የሚያሰኝ መልካሙን ነገር ሁሉ በእኔ ላይ አሳድርልኝ። ሁሉም ነገር ከኔ አስወግድልኝ። እኔ ባርያን ከልጅነቴ ጀምሮ እስከ ሽንግልናዬ ድረስ አትጣለኝ፣ ለዘላለሙ አሚን። አባታችን ሆይ በል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሆን፣ የዕለት እንጀራችንን ስጠን ዛሬ በደላችን ሁሉ ይቅር በለን፣ እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይለ ክብር ምስጋና ለዘላለም አሜን። መቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በአሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ሉል እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችን ያስተሰርይልን ዘንድ ለምንልን ዛሬም ዘወትርም ለዘላለም አሜን።